አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁላችሁም ሰላም ሰላም ብያለው። የዛሬው ቪዲዮ ደግሞ በህልማችሁ ጸሎትን መጸለይ ወይም ደግሞ ሰላት መስገድን እንዲሁም ደግሞ ጸሎት መጸለይ የሚሰጠውን ፍቺ ይዤ ቀርቤያለሁ ማለት ነው። አንዳንድ ቦታ ላይ ጸሎት፣ አንዳንድ ቦታ ላይ ደግሞ ሰላት በሚል በሁለት አይነት አፈታት ነው የተፈታው ማለት ነው። ሁለት አይነት ሶስት አይነት ፍቺዎች አሉ። የእነሱንም ሶስት፣ አንደኛውን፣ ሁለተኛውን ሶስት አይነት አፈታቶች አሉ ማለት ፍቺዎች ማለት ነው። የእነሱንም አንዳንድ እያስገባው ነው የምፈታው። እስከ መጨረሻው ድረስ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ተከታተሉት። በጸሎት ወይም ደግሞ በሰላት ዙሪያ ያላችሁ ህልም ከዚህ ፍቹን ታገኛላችሁ ይ ተስፋ አድርጋለሁ ማለት ነው። አሁን እንደ መግቢያ እንደ መግቢያ ማለት ነው የጸሎት እንዲሁ አለም ስትጸልዩም አለም ራሱ ልባዊ ንስሐን፣ የሀሳብ ቅንነትን፣ የልብን ንጽህናን፣ እርቅን ግንኙነትን፣ ዝምድናን፣ የተባረከ ጋብቻን፣ ከችግር መውጣትንና በበጎነት ዙሪያ የልብ ቅንጅትን ይገልጻል። እንዲሁ መጸለይ ማለት ነው። ጠዋት ላይ የሚደረግ ሰላት ወይም ደግሞ የንጋት ጸሎት ደግሞ ጠዋት ላይ ወይ በፈጅር ሰላት ስንሰግዱ ለሙስሊሞች፣ እንዲሁም ደግሞ ንጋት ላይ ጸሎት ስታደርጉ ያለማችሁ ሌሎች ወገኖቻችን፣ ይሄ እይታ ብርሃንንና የተስፋን መታደስን ያሳያል። የቀትር ሰላት ደግሞ ወይም ደግሞ የቀትር ዙህር ላይ መስገድ ወይም ቀትር ላይ ጸሎት ማድረግ ደግሞ ፈሪሃ አምላክንና ጽድቅንና ግዴታዎችን መወጣትን ያሳያል። እንዲሁም ከሰዓትም ጸሎት ደግሞ ከስህተት ልክነትን ወይም ከስህተት መከልከልንም ሊያመላክት ይችላል። የቀትሩ ወይም ከሰዓት ላይ የሚሰገደው ስግደት ወይም የሚጸለየው ጸሎት ማለት ነው። የመግሪብ ሰላት ደግሞ መግሪብ ማለት ሊመሻሽ አካባቢ ጀንበር ከመጥለቋ በፊት የሚሰገደው ሰላት ደግሞ ጉዳያችሁ ማብቃቱን፣ ያልተሟላ ስራ፣ ያልተሟላ ነገር፣ ያላጠናቀቃችሁት ነገር መጠናቀቁን፣ የፍላጎታችሁ መሟላትን የሚያመላክት ሲሆን የምሽት ሰላት ደግሞ አስሩን አስር ላይ ያለውን እኔ ዘለውታለሁ። ለምንድን ነው አላውቅም። የምሽት ሰላት ደግሞ ማታ ላይ የሚደረገው የኢሻ ሰላት ደግሞ ግራ መጋባትን መወጣትን ግራ መጋባትን ማስወገድን ማለት ነው። ኃላፊነታችሁን መሸከምን የዝምድና ትስስርን ያመላክታል። ሌላው ደግሞ ሰላትን ችላ ስትሉ በህልም ከተመለከታችሁ የቸልተኝነት ጸሎት፣ ወይም ደግሞ ጸሎት ለመጸለይ ወይም ሰላት ለመስገድ ችላ ስትሉ ከተመለከታችሁ ቀጣይነት ያለውን መጽዋትን ይገልጻል። በቀጣይ በቃ የማይቋረጥ መጽዋት እንደምትሰጡ ይገልጻል። የዝናብ ጸሎት እንግዲህ ዝናብ ሲዘንብ የምታረጉትን ጸሎት በህልም ካያችሁ፣ ዝናብ እየዘነበ ጸሎት ስታረጉ ካያችሁ ደግሞ ከጭንቀት በኋላ እፎይታ እንደምታገኙ እንዲሁም ደግሞ ጭንቀትና ሐዘን መጥፋትንም ብለው ተርጉሞታል ማለት ነው። ሌላው የግዴታ ሰላት ማለት የፈርድ ሙስሊሞች የሚሰግዱት አምስት ወቅት ሰላት፣ ፈርድ ሰላት። ይሄ ደግሞ መስገድ፣ አምስቱን ወቅት ሰላት መስገድ ደግሞ የተባረከውን የሃጅ ጉዞ ያመላክታል። ምናልባት ሀጅ ታደረጉ ይሆናል። የትዳራቸውን መመቻቸትን እና ትዕቢትን አለመታዘዝን የሚያመላክት ሲሆን ትዕቢትንና አለመታዘዝን የሚያመላክት ሲሆን፣ የሱና ሰላት ደግሞ ትዕግስትን፣ እርግጠኛነትንና በጎ ፈቃደኝነትን ያመላክታል። እዚህ ጋ ግን ምንድን ነው ያልገባኝ ነገር የግዴታ ሰላትን መስገድ ወይም የግዴታ ሰላትን ማለም ካለ በኋላ የተባረከውን የሀጅ ጉዞ ካለ በኋላ ትዳርን ማመቻቸት ካለ በኋላ ለምንድን ነው ትዕቢትንና አለመታዘዝን ያመላክታል የሚለው እዚህ ጋር አልገባኝም፣ ለኔም ማለት ነው። ሌላው ግን ሱና ያው ፈቺዎች ናቸው እንደዚህ የፈቱት ማለት ነው። የሱና ሰላት ደግሞ እንደነገርኳቸው ትግስትንና እርግጠኛነትን። ሱና ማለት ይ ከፈርድ ውጭ ተጨማሪ ሰላቶች የሚሰገዱትን ማለት ነው፣ ለሙስሊሞች ማለት ነው። ሌላኛው ህልም ፈቺ ደግሞ ሰላትን ማለም ወይም ሰላትን ከበህል ምታያችሁ፣ እዳን መክፈል፣ ፍላጎትን ማሟላት፣ ቃላትን መፈጸም፣ ቃል ገብታችሁ መፈጸም፣ አላማንን ማሳካት፣ ትልቅ ድልን መቀዳጀት እና ከችግር መውጣትን ነው ብሎ ደግሞ ሌላኛው ፈቺ ፈቷል ማለት ነው። የግዴታ ሰላትን ሱና የግዴታ ሰላትንና የአምስት ወቅት ሰላትንና ሱናን የሰገደ ሰው ደግሞ በህልማችሁ አምስት ወቅት ሰላት ሰግዳችሁ ግዴታዎችን፣ ከዛ ደግሞ ትርፍ ሰላት ደግሞ ሱናን በህልም ስትሰግዱ ካለማችሁ ይሄ ፍቺ ደረጃን ማግኘት ሉዓላዊነትን፣ ታገኛላችሁ፣ ደረጃን ታገኛላችሁ፣ አለማችሁንም ታሳካላችሁ ማለት ነው። የሱና ሰላት ደግሞ ስትሰግዱ በህልም ካያችሁ ሱናን ብቻ ንጽህናችሁን ያመላክታል፣ ወይም ንጹህ መሆናችሁን ይተረጎማል። ምን ማለት ነው? ሌላው የጁማ አሰላት ደግሞ የጁማ አሰላትን በህልም ካለማችሁ እፎይታን፣ መካካሻን፣ መደጋገፍን ያመላክታል ማለት ነው። እስቲኻራ አሰላት ስትሰግዱ ደግሞ ካያችሁ ውዥንብርን ለማስወገድ እና እርግጠኛ እንደምት ለመሆን ይተረጎማል። እንግዲህ የእስቲኻራ ሰላት ሰገዳችሁ ማለት በሆነ ጉዳይ የተወዣና በራባችሁበት ነገር ካለ እርግጠኛ ትሆናላችሁ ማለት ነው። ሰላት ውስጥ የፈራ በህልም ከሰገዳችሁ ማለት ነው። ከሰዎች ጋር የሚሰገድ ከሰዎች ጋር ሲሰገድ ደግሞ ማለም ከሰዎች ጋር ሲሰግዱ ግባችሁ ተሳክቷል፣ ደረጃችሁ ከፍላል፣ ስማችሁን በመልካም ይነዛል። ወይም በመልካም በሰዎች መካከል ትጠራላችሁ። በመልካም ነው የምትጠሩ ስማችሁ ማለት ነው። በመጥፎ ሳይሆን እሺ። ሌላ ደግሞ የፍርሃት ጸሎት ፈርታችሁ ጸሎት ስታደረጉ ደግሞ ሰላትና ጸሎት ይለያል። ጸሎት እንዲቆጭ ብሎ ዱዐ ማድረግ ወይም መጸለይ ላይ ሌሎች ወገኖች፣ ሰላት ደግሞ ይሄ ኖርማል ሰላት ሙስሊሞች የሚሰግዱት ሌላው ወገን የሚሰግደውም ሊሆን ይችላል። ብቻ በአጠቃላይ አምስት ወቅት ፈርድ ካለ እና ሱና ካለ ለሙስሊሞች ነው። ኖርማል ሰላት ደግሞ እንግዲህ ሁሉም እንደ ሃይማኖት መፍታት ይችላል ማለት ነው። ሌላው የፍርሃት ጸሎት ፈርታችሁ ጸሎት በህልም ስታረጉ ካያቸው ደህንነትና መረጋጋታችሁን ያሳያል። የጉባኤ ጸሎት እፎይታና መመቻቸትንና ወዳጅነትንና ግንኙነትን ያሳያል። የጉባኤ ማለት እኔ አላቅም፣ ከአረብኛ ወደ አማርኛ የተተረጎመ ስለሆነ የጉባኤ ጸሎት ምንድን ነው? የጋራ የሆን እኔ አላቅም። ሌላው የይቅርታ ጸሎት እንግዲህ ይቅርታ ለማድረግ ወይም ተስፋ ቆር የሆነ በህልማችሁ ይቅርታ አድርግልን ወይም እባክ ፈጣሪ ምናምን እያላችሁ የይቅርታ ጸሎት በህልም ስትጸልዩ ካያችሁ ደግሞ የተስፋ መቁረጥና የኃጢአት ይቅርታንና ሁኔታዎችን መለወጣችሁን ያሳያል። ፍቺ ይሄ ነው ማለት ነው። እባክህን ማረኝ እያላችሁ ጸሎት ስታደረጉ ካያችሁ ተስፋ መቁረጥን፣ የኃጢአትን ይቅርታን፣ የሁኔታዎች መለወጥን የሚገልጽ ትርጉም ነው ማለት ነው። ሌላኛው ደግሞ ፈቻ፣ አሁንም ያላገባች ሴት ትዳር ያላዘች ሴት ስትጸልይ በህልም ከተመለከተች ስኬትንና ክፍያን የበላይነትን ህይወቷ እንደሚመቻች የቅርብ እፎይታን የተትረፈረፈ መተዳደሪያ እንደምታገኝ ከሚያስፈራት ነገር እንደምትድን የአካልና የልብ ደህንነት እንደምታገኝ ያመላክታል። አንዲት ያላገባች ሴት ስትጸልይ ስትመለከት ወደ ትዳርና የተባረከ ህይወት ትመራለች ማለት ነው። ሐዘን እና ጭንቀቷም ይወገዳል። ተስፋ መቁረጡም ከልቧ ይወገዳል። ተስፋ ምትቆርጥ ከሆነ ከልቧ ይወገዳል። ስትጸልካለች አጋርነትና አዲስ መድረክ፣ አዲስ የፍቅር ህይወትም ትጀምራለች። ነገር ግን ይሄ ደግሞ ለእኛው ማለት ነው። ነገር ግን ከቂብላ አሁን ቂብላ እንደዚህ በስትሬት በቂብላ በኩል መስገዳችሁን ትታችሁ ነገር ግን ከቂብላ ውጭ ቂብላውን ትታችሁ ወይ ወደዛ ወይ ወደዛ ዞራችሁ በህልም ከቂብላ ውጭ ሆናችሁ አቅጣ ወደዚያ ከቂብላ ውጭ ወደሆነ አቅጣጫ ስትሰግዱ ከተመለከታችሁ ደግሞ ሙስሊሞች የመጥፎ አጋርነት መጥፎ ጓደኛ ወይም መጥፎ የትዳር ጓደኛ እንደሚያጋጥማችሁ ወይም መጥፎ አጋርነትን እና የመጥፎ ዓላማ ማሳያ ነው። መጥፎ ዓላማ እንዳላችሁ ያሳያል ማለት ነው። በሰላት ላይ የሚፈጠር ስህተት ደግሞ ሰላት እየሰገዳችሁ ስህተት የምትፈጥሩ ደግሞ ከሆነ ከመጥፎ ስራዎች ጋር መጥፎም ትሰራላችሁ መልካም አላማም እንዳላችሁ ያሳያል። የሚለው እዚህ ጋር ከመጥፎ ስራዎች ጋር መልካም አላማን ያሳያል ብለው ፈተውታል። እኔ ፈጆች የጻፉትን ነው ቀጥታ እያነበብኩ ያለሁት። ደግሞ እንዲያልሽ እንዲያልሽ እንዳትሉ። እሺ ከወንዶች ጋር በህልም ስጸልዩ ማለም በበጎ ተግባር ዙሪያ የልብ ቅንጅትን እና በበጎነት ከሰዎች ጋር መገናኘትን አመላካች ነው። እሺ፣ አንድ የማውቀው ሰው የምታውቁት ሰው ላላገቡ ሴቶች በህልም ሲጸሊ ማየት ፍቺውን እንመልከት። ይህንን ሰው የምታውቀው ሰው የምትወደው ሰው ከሆነ በህልም ሲያጫት በህልም ሲጸሊላት ከተመለከተች ያላገባች ሴት የምታውቀው ሰው ከእሱ ጋር መተጫጨትን ወይም ደግሞ ጋብቻዋን ያመለክታል። ሲጸሊላት ከተመለከተች ያላገባች ሴት የምታውቀው ሰው ከሱ ጋር እንደምትተጫጭ ወይም እንደምትጋባ ነው። እሱም ጥሩ ባህሪ ይኖሯል፣ ይጠብቃታል ይጠብቃታል ማለት ነው። ሰውየውን ካወቀችውና ሲጸሊ ካየችው ወይም ደግሞ ሰውየውን ካላወቀችው ለማለት መሰለኝ ረአዩ ንስሐ መግባትን መሪነትን እና ወደ ብስለት ጻድቅ ነገር መመለሷን ያመላክታል። ወይም ደግሞ እየበሰለች እንደሆነ ይገልጻል። የማታውቀው ሰው ሲጸልይላት ካየች ማለት ነው እቹ ያላገባች ሴት እሷም ከማታውቀው ከሱ ጋር ከምታውቀው ሰው ጋር አብረው ስትሰግድ ካየች፣ ለእሱም ደግሞ ኢማም ሁና እሷ መሪ ሁና የምትሰግድ ከሆነ ይሄ አዳዲስ ነገሮችን ዝም ብላ ቢዳ ነገር እንደምትፈጥር ግርግርና ከባድ ጉዳት እንደሚደርስባት ያመላክታል ይላል፣ እዚህ ጋር የተጻፈው እንግዲህ እሷ ኢማም ሴት ኢማም ስለማትሆን ኢማም ሆና በህልም ስታሰግድ የምታውቀውን ሰው ወይም ማታውቀውን ሰው ስታሰግድ አንድ ሴት ካየች ይሄ አንዳንድ ዝም ብሎ ከዲን ውስጥ የሌለ ነገር እንድፈጠር እንደምትፈጠር በእውነታው ማለት ነው። እንዲሁም ደግሞ አንዳንድ ከባድ ነገር ሊደርስባት እንደሚችል ብለው ፈተውታል ማለት ነው። እሺ። ጸሎት በህልም ላገባች ሴት ለባለትዳር ሴት ደግሞ ስትጸልይ ማለም እንመልከትና ጸሎት በህልም ስትመለከት ያገባች ሴት ባለትዳር ደግነትን፣ ጽድቅን፣ በረከትን መሪነትንና የጻድቅ መንገድን ያመላክታል። እየጸለይች ካየች ማለት ነው። የዙሁር ሰላትን እዚህ ጋር የቀትር ሰላትን ብለው ነው የገለጹት። የቀትር ሰላት ማለም የብልጽግና የተድላ የምቾት ማረጋገጫ ነው። ለማን? ለባለትዳር ሴት። የማለዳ ሰላት ደግሞ ምናልባት የፈጅር ሰላት ለማለት ከሆነ የምስራች ፍላጎትን ማሟላት ሐዘንንና ተስፋ መቁረጥን ማስወገድ ነው። የምሽት ሰላትን እየሰገደች ለምን አሱር እንደዘለሉት ብቻ ነገር አይገባኝ። የምሽት ሰላትን እየሰገደች እንደሆነ ካየች ደግሞ ባለትዳር ሴት የውስብስብ ጉዳዩን ለመፍታት እና ግራ መጋባትና ጥርጣሬን ከልቧ እንደምታስወግድ እና ውስብስብ ጉዳዮቿን እንደምትፈታ ማለት ነው። የጸሎት ላይ ስህተትን እና ችልተኝነትን በህልም ከተመለከተች ደግሞ የመለስ ጸሎት እያደረገች ከተሳሳተች ይሄ ችልተኛ መሆኗል፣ ግራ መጋባቷን እና የዓለምን ጉዳይ መዘናጋቷን ያሳያል። እንደገና ደግሞ ለጸሎት መዘናጋቷን ያሳያል። እና ለጸሎት ደግሞ ዝግጁ መሆን ደግሞ በህልም የልከኝነትን መመሪያ የልክኝነት በቃ ልክ እንዳላት መመሪያና አምልኮ ምልክት ነው። በቃ አምልኮ አለ መመሪያው ላይ ትክክለኛ ሴት መሆኗን ያመላክታል። ለባለትዳር ሴት ለጸሎት ዱ አለማድረግ ወይም ሰላት ለመስገድ ወይም ጸሎት ለማድረግ ባለትዳር ሴት እየተዘጋጀች ከሆነ በህልሟ ይሄ ልክናት ልከኝነት በቃ ለሁሉም ነገር ልከኛ ማለት ነው እሷ እሺ ተቀምጦ አንድ ሰው ቁጭ ብሎ ጸሎት እንደሚያደርግና አሁን ተሁን ቁሞ ጸሎት የሚያደርጋለ ተቀምጦ ጸሎት የሚያደርጋለ። በህልም ቁጭ ብላችሁ ጸሎት ስትጸልዩ ከተመለከታችሁ ይሄ ፍቺ ምንድን ነው? ህመም እና ድካም፣ እፎይታና የቅለት አቅራቢያ፣ ከበሽታ ማገገም እፎይታን ጤና መመለስን ጥሩ ፍፃሜን ራስን መታገል ረጅም እድሜን ይጋመላክታል። ቁጭ ብላችሁ ስትተቀምጣችሁ ስትጸልዩ ባለትዳር ሴት ከተመለከተች ማለት ነው። ሌላው ደግሞ እሷዎቹ ባለት ዳር ሴት ስትጸልይ ተኝታ ከሆነ ደግሞ ወይም በጎን በኩል መሆን አንድ በጎን አዘን ብላ ወይም ተኝታ ከሆነ የምትጸልየው ይህ ከባድ ድካም በቃ ከባድ ድካም ነው። ወንበር ላይ ሆና ደግሞ የምትሰግድ ከሆነ ወይም ወንበር ላይ ቁጭ ብላ ከሆነ የምትጸልል ደግሞ የምትጸልየው ይህ የሚያመላክተው አቅመ ቤስነትና ብልሃት ማጣትን፣ ተስፋ ማደስና መረጋጋት በልባ ውስጥ እንዳለ ነው። እንግዲህ አፈታታቸው ትንሽ ህግራም ያገባ ነው። እሺ ተቀምጦ መጸለይ ከችግር ለመውጣት መታገስና በፈጣሪ ላይ ጥሩ ጥሩ ተስፋን ማድረግን መረጋጋትን በልባቸው ውስጥ በልባ በልባ ለትዳር ልብ ውስጥ መረጋጋትን ተስፋ እንዳለ ያመላክታል ማለት ነው። ተቀምጦ አሁንም ለባለትዳር ሴት የተቀምጣ ስትጸልይ ማየት ከችግር ለመውጣት መታገስን ፈጣሪ ላይ እምነት እንዳላት፣ ጭንቀቱን እና ችግሮችን እንደምታስወግድ ሁኔታዎችን መለወጥ እንደምትችል ያመላክታል ማለት ነው። ነፍሰ ጡር ሴት ደግሞ ስትጸልይ እንመልከት። አንዲት ነፍሰ ጡር ሴት ጸሎትን ማየቷ በህይወት ውስጥ የመልካምነት የሲሳይ የበረከት ምልክት ተደርጎ ይወሰዳል። ለጸሎት እየተዘጋጀች ከነበረ ደግሞ በህልሟ ይህ የሚያመላክተው የምትወልድበት ቀን መቃረቡን፣ አወላለዷ ቀላል እንደሚሆን አዲስ የምትወልደው ደግሞ ልጅ ከማንኛውም በሽታ ንጹሕ እንደሆነ ወይም ጤናማ ልጅ እንደምትወልድ ያመላክታል። ይቺ ነፍሰ ጡር ሴት የግዴታ ሰላት መስገዷን ካየች ይህ የሚያመላክተው ችግርና ችግሮቿን እንደምታቃልል፣ ጭንቀትን፣ እንቅፋትን በሙላ እንደምታስወግድ፣ ከባድ ጭንቀት ከባድ ጭንቀቱ ላ እንደምትድን እና የእሷ ሁኔታ ወደ መልካም ነገር እንደሚለወጥ ያመላክታል። አሁንም ኦዲዮና ጸሎትን ኦዲዮ አድርገው ወይም ታጥበው ጸሎትን ሲያረግ ከተመለከተች፣ ባለ ነፍሰ ጡር ሴት ታጥባ ኦዲዮ አድርጋ ታጥባ ጸሎት ስታረግ ከተመለከተች ፍቺው የንጽህናዋን ና። ከበሽታ ማገገምንና የፍላጎቶቿ መሟላትን የሚያመላክት ፍቺ ነው ማለት ነው። ቀጥለን ደግሞ ለተፈታች ሴት እንመልከት። የተፈታች ሴት ደግሞ ስትጸልይ ማየት እፎይታን፣ የፎይታ ጭንቀትን ማቃለልን፣ ደህንነትን፣ መረጋጋትን እንደገና በእርግጠኝነት በእርግጠኛ ሆና በትግስት እንደምጠብቅ ጭንቀትና ሐዘንን እንደምታስወግድ ተስፋ መቁረጥ ከህይወቷ እንደሚወጣ ያመላክታል ማለት ነው። ሌላው ይችው የተፈታች ሴት የንጋት ሰላትን ወይም ደግሞ ፈጅር ሰላትን ከሰገደች ወይም ካለመች ይህ አዲስ ጅምርን ያመላክታል ለተፈታች ሴት፣ እንዲሁም ደግሞ በልቧ ውስጥ ያለው ችግሮች በሙላ ይወገዳሉ። የቀትር ሰላት ወይም የዙሁር ሰላትን ደግሞ ካለመች በተፈታች ሴት እውነታን ይፋ ማድረግን የዓላማዎቿን ግልጽነትንና ፍትሐዊነቷን ያመላክታል፣ ወይ ፍትሐዊነት በሷ ላይ እንደሚመጣ ያመላክታል። በሆነ ነገር ተበድላ ከሆነ ፍትሕ ወደሷ ይመጣል ማለት ነው። ነገር ግን በሰላት ላይ ያለው ስህተት ሰላት እየሰገደ ስህተት ከተሰራ ይሄ ፍቺ ቸልተኝነትን የሚያመላክት ሲሆን ንስሐ መግባትና ወደ አእምሮ መመለስ አስፈላጊ መሆኑን የሚያስጠነቅቅ ነው ማለት ነው። ሰላት ላይ ሆናችሁ ቸልተኛ የሰላትን ችላ ስትሉ በህልም ከተመለከታችሁ ማለት ነው። ሌላው ከቂብላ አቅጣጫችሁን ስታችሁ ከቂብላ ውጭ ሆናችሁ ስትጸልዩ ከተመለከታችሁ ደግሞ ድዋ ስታደረጉ የተሳሳተ መንገድና መድረሻ የተሳሳተ መንገድ ወይም መድረሻችሁን አለማወቅም ሊሆን ይችላል ብለው ፈታውታል። እንግዲህ እሺ አንድ ወንድ ደግሞ በህልም ሲጸልይ የሚሰጠውን ፍቺ እንመልከት። በህልም ጸሎት ሲያደረግ አንድ ወንድ ምኞትን፣ ደስታን፣ እፎይታን፣ መመሪያን፣ ንስሐን፣ ከጭንቀት መውጣትን፣ ሀዘን ማስወገድን እንደሚችል ያመላክታል። እንዲሁም ደግሞ ይቅርታ ማድረግ እንደሚችል ቸልተኛ ከሆነ ደግሞ የአምልኮ ተግባራቱን፣ ግዴታዎችን እንደሚያስታውስ። እንግዲህ በእውነታው ቸልተኛ የሆነ ሰው በህልሙ ጸሎት ሲያደርግ ካተመለከተ ወደ አምልኮ ተግባር ለመግባት ፍላጎት እንዳለው ወይም እያስታወሰ እንደው አምልኮ ማድረግ አለብኝ ብሎ እንደሚያስታውስ ነው። ከጸለየ ከጸለየ ያላገባ ወንድ ከሆነ እና ከጸለየ ደግሞ ይህ ራእይ የተባረከ ጋብቻን ነው ያመለክታል። መሰናክሎችን መወገዳቸውን ወይ መሰናክሎችን እንደሚወጣጣ ያመላክታል ያመለክታል። ችግሮች በሙላ ከህይወቱ እንደሚቀንሱ ያመላክታል፣ ያላገባ ወንድ ሲጸል ከተመለከተ። ሌላው አንድ አንድ አንድ ወንድ በህልም በሰላት ሰላት እየሰገደ ስህተት ከሰራ ይሄ መንሸራተትን ፍ ፍጹም አለመሆንን አዲስ አዳዲስ ነገሮችን ደግሞ መፍጠርን እንዲሁም ደግሞ ሰላት በህልሙ እንዳሳለፈ ካየ ደግሞ አንድ ወንድ፣ ይህ የሚያሳየው በዚህ ዓለም ላይ መመካትን እና በዚህ ዓለም ውስጥ መዘናጋትን በቃ ይችን ዓለም እንደወደደ ማለት ነው። ግዴታዎችን መዘናጋት እና ከሞት በኋላ ባለ ህይወት ላይ መጨነቅንም ያመላክታል ማለት ነው። እንዲህ ዓለማዊ ሰው ከሆነ ስለዚህ፣ ስለ ዱኒያ ብቻ የሚያስብ ከሆነ ሞትን ይፈራል። ያኛውም በአብዛኛው ሀገር ምንድነው የሚጠብቀ ብሎ ይጨነቃል ማለት ነው። አንድ ሰው በመስጊድ ውስጥ እዚህ ጋር ቆየ። በቤት ውስጥ ነው ተሰብስቦ በህልም ሲጸለይ፣ ይህ ማለት በቤት ውስጥ ሲሰገድ ወይም በቤት ውስጥ ሲጸለይ፣ ይህ ማለት ይላሉ ስራ አለመስራትንና ዋጋ እንደሌለው በማን በተመደበበት ተግባር ላይ አለመሳካትን፣ ባደረገው ነገር ላይ ተበሳጭቶ መመለሱን ያሳያል። ወንዶች ብዙ ጊዜ መስጊድ እንዲሰግዱ ነው በእውነታው አይደለም የሚወደደው የበለጠ እንግዲህ በህልም ደግሞ ቤት ውስጥ ወንዶች ሲሰግዱ ከተመለከቱ ፍቹ ምንድን ነው? በቤት ውስጥ ተሰብስቦ ሲሰግድ ከተመለከተ ወይም ጸሎት ሲያደረግ ከተመለከተ የስራ የተመደበበትን ወይም ያለበትን ነገር አለመፈጸም ወይም አለመ ስራ አለመስራትን ዋጋ እንደሌለው በተመደበበት ተግባር ላይ አለመሳካቱን የሆነ ስራ ተመድቦ ያ ስራ እንዳላሳካ ያመላክታል ማለት ነው። ሌላው በቤት ውስጥ መጸለይ የቤተሰብ አለመግባባቶችንና ችግሮችን ማብቃቱን እንደም ደግሞ ተፈጥሮ የችግሮች መቀያየራቸው ወንዶች ችግሮች እንደሚወገዱ ያመላክታል ማለት ነው። ውድ ተመልካቾች እንግዲህ ለዛሬ በጸሎትና በሰላት ዙሪያ ይሄን የመሰለ ይጀላችሁ ቀርብ ያለው። በቀጣዩ ደግሞ በሌላ ፍቺ እስክንገናኝ ድረስ ሰብስክራይብ እያረጋችሁ ላይክ እያደረጋችሁ ተከታተሉ እስከመጨረሻው። ደህና ቆዩ።